ሰላሙ አለይኩም ራህመቱላሂ በበረካቱ ውድና የተከበራችሁ የተወደዳችሁ የሁሉሻ ቤተሰቦች እንደምን አላችሁ እንደምንቆያችሁ እንደምንሰንበታችሁ ከእኔ ጋር አልሐምዱላ ረብልዓለሚን ሁሉ መልካም ሁሉ ሰላም ነው ለዚህ የቱ ቻናል አዲስ የሆናችሁ ላይክና ሽር ሰብስክራይብ እያደረጋችሁ ቤተሰብ እንዲገኙ በትትና ጠይቃለሁ እንግዲህ ልልቱ ቻናል ላይ ለእናንተ ይጠቅማል ያስተምራል የምለውን ነገር ሁልጊዜም ወደ እናንተ ሽር አደርጋለሁ እናንተም ደግሞ ለሌሎች እህቶቻችሁ ሸር በማድረግ መረጃው እንዲደርሳቸው አድርጉ። መልካምነት ለራስ ነው። ከዛ በፊት ዛሬ ሶስት ጥያቄዎችን ይዤላችሁ መጥቻለሁ። ለእናንተ ወሳኝ ናቸው። ኮሜንት ስር ብዙ ጥያቄዎች ተጠይቀዋል። ሶስቱ ጥያቄዎች ለሁላችሁም ሁላችሁም የሚፈልጓችሁና ለሁላችሁም አንገብጋቢ ስለሆኑ ይዤላችሁ መጥቻለሁ። ሌሎች ጥያቄዎቻችሁ ካሉ ኮሜንት ስር አስቀምጡልኝ ከዛ በፊት የተለያዩ የውጭ ብርድ ልብሶችን የምትፈልጉ እህቶቼ እንደዚሁም አልባሳቶችን ኢትዮጵያ ላይ ነው፣ እዚህ አይደለም፣ አረብ ሀገር አይደለም፣ ኢትዮጵያ ላይ ነው የምትፈልጉ ዜሮ ዜሮ 251 988 24 88 90 ላይ በዋትሳፕ እና በኢሞ ታገኙኛ ያላችሁ ስል በደስታ ነው። ታማኝነት መለያችን ነው። የመጀመሪያው ጥያቄ ምንድን ነው? እቃማ አሰርተውላችሁ እቃማ አሰርተውላችሁ እቃማው የመንግስት መቀጫ ተገባበት የመንግስት መቀጫ ማለት እቃማችሁ አገልግሎቱ አልቆ አሁን ለምሳሌ የእድሳት ጊዜው አልቆ አሁን ፓስፖርት የፓስፖርታችን የጊዜው አገልግሎት ሲያልቅ መቀጫ የለውም ፓስፖርት ማለት ነው አገልግሎቱ ቢያልቅ በመቼም ጊዜ ብታሳድሱት መቀጫ የለውም ፓስፖርት የወረቀታችን ግን ዚያ ሀገር የምንኖርበት ወረቀታችን ግን ወይም እቃማችን ቢያልቅ አገልግሎቱ ቢያልቅ መቀጫ አለው። መቀጫው ስንት ነው? 500 ሪያል በአንድ ጊዜ በአንድ ዓመት 500 ሪያል መቀጫ አለው። ጠይብ። አንዲት እህቴ ምን ብላ ጠየቀች? እቃማዊ አገልግሎቱ አልቋል፣ ቀራማ ገብቶበታል። አሳፍሪ ብላት ካንሰል አረግሻለሁ እንጂ የመንግስት መቀጫ አልከፍልም አለች ብላ ጠይቃለች። እዚህ ጋር መረዳት የምትፈልጉት ነገር በደንብ እንድትረዱ የምፈልገው ነገር እቃማችሁ አገልግሎቱ አልቆ ቅራማ ከገባበት እሷ እናንተን ካንሰር ማድረግ አችል እቃማችሁን ግዴታ የመንግስትን እንትን ከፍላ የመንግስት የገባበትን መቀጫ ከፍላ አዲሳ ነው። ካንሰል የምታረጋችሁ ካንሰል ካረገቻችሁ እናንተ ህግ ወጥ ሆናችሁ ማለት ነው። በእሷ ስም ላይ የላችሁም ማለት ነው። እሷ ስትፈልግ ነው ካንስሌሽኑን እሷ ካንስሌሽኑን ማንሳት ስችል ነው ምን የምትለው እናንተ እናንተን ህጋዊ ማድረግ የምችለው እሷ ካላነሰች ማንም አያነሳውም። እና እህቴ፣ የጠየቅሽው ጥያቄ እሷ የመንግስት መቀጫ ሳትከፍል አንቺን ካንሰል ማድረግ አትችልም። የመንግስት መቀጫ አስር አመት ብትቀጥ፣ አስር አመት ድረስ ይቀመጣል። ካንሰል ካደረገችሽ የምትገቢበት ፕሮሰስ ይኖራል። ኢምባሲ ላይ ትመላለሻለሽ። ፕሮሰስ አለው። በቀላሉ አይደለም ፕሮሰሱ የሚያልቀው። ካንሰል ከደረግሽ የጊዜያዊ ምንድነው የሚሰጥ ነገር አለ። የሚጨራረስ ፕሮሰስ አለው። እና ያ ያን ጨረሰሽ ነው የምትገቢው ማለት ነው። ቀላል አይሆንም ፕሮሰሱ። ወረቀት ካላችሁ ግን ኢምባሲ ጋር አትሄዱም። ኢምባሲ ጋር አትደርሱም። የጋማ ካላችሁ ኦንላይን ላይን ትኬታችሁን ትቆርጣላችሁ። ኤምባሲ ኢትዮጵያ ኤምባሲ የምትሄዱት ለምንድነው ለፓስፖርት እድሳት ብቻ ነው። ፓስፖርታችሁ ከታደሰ አላጡት ኦንላይን ላይን ትኬታችሁን ቆርጣችሁ ኢትዮጵያ ናችሁ፣ እንጂ እዛ ወደዛ ወደዚህ ወደዚ የሚያስገኝ ፕሮሰስ የለም። አገር መግባብ ስትፈልጉ ስልካችሁ ላይ ነው የሚያልቀው ፕሮሰሱ በሙሉ። ወደዛና ወደዚህ አትሄዱ፣ ወረቀት ሲኖራችሁ፣ የጋማ ሲኖራችሁ። የጋማ የሌላችሁ ግን እህቶቼ ፕሮሰስ አለው። ኢምባሲ ተመላልሳችሁ ነው። ወረፋ ጠብቃችሁ ነው። ብዙ ነገር አለ። በዛ ላይ ደግሞ ፓስፖርት የጠፋባችሁ ካላችሁ ደግሞ ፓስፖርት ጠፍቶብኛል ብላችሁ ጊዜያዊ ፓስፖርት ተሰጥቷችሁ ነው። ያ ጊዜያዊ ፓስፖርት ደግሞ ወይ ሶስት ወር ነው ወይ የስድስት ወር የሚሰጣችሁ። ወረፋ ስትጠብቁ ደግሞ ወይ ያ ኤክስፓየር ይሆናል፣ ደግሞ እንደገና ልታወጡ ትችላላችሁ። እና ብዙ ምልልስ እና ብዙ ፕሮሰስ አለው። ህገወጥ ወጥ ስትሆኑ በቀላሉ በፊት በቀላሉ መግባት ይቻል ነበር አሁን ላይ ግን ትንሽ መንዘካዘካ አለው ፕሮሰስ አለው እና እንደዚህ ነው ስለዚህ እቃማችሁን እንዲያድሱላችሁ ቅራማ ሳይገባ መቀጫ ሳይገባ እንዲያድሱላችሁ ተከራከሯችሁ ዝም አትበሉ ማለት ነው እና በእንደዚህ የተመለሰላችሁ ይመስለኛል በዚህ ጉዳይ ላይ ያልገባችሁ ካላችሁ ጥያቄ ጠይቁልኝ ደግሞ በዚህ ጋር አያይዤ የማነሳው ነገር ኢቃማ ያላሰሩላችሁ እህቶቼ እናንተ ኢቃማ ያላሰሩላችሁ እህቶቼ መቀጫው ይቆጥራል። ከገባችሁበት ጊዜ ሶስት ወር ነው የሚሰጠው። ልክ እዚህ አገር ላይ ገብታችሁ ሶስት ወር ይሰጣል። ያ ሶስት ወር ካለፈ ያ መቀጫ ይቆጥራል። ያንን መቀጫ ላለመቁረጥ፣ ደሞዛችሁን ላለመክፈል ሲሉ መዳምሽ ላለመክፈል ስትል አንቺ ምን ትልሻለች? ውጭ አውጥታ ብትጥልሽ እሷ ኃላፊነት የለብኝም ነው የምትለው። ስለዚህ ደሞዝ የሚያጠራቅሙ ማን ነው? ደሞዝ እንዳታጠራቅሙ እነሱ ላይ ሲቀጥል ደግሞ ቃማ እስካልተሰራላችሁ ቃማ እስካልተሰራላችሁ ድረስ ህግ ውጥ ናችሁ። የነሱን የነሱን እነሱ ደሞዛችሁን አጠራቅሙ አጠራቅመው ይዘውባችሁ ደሞዛችሁን እናንተ ህግ ጋር ብትሄዱ የሚከራከርላችሁ አይኖርም። ለምን እቃማችሁ አልተሰራም፣ እቃማችሁን አልሰራችሁም ወታለች፣ ጠፍታለች ከኒ ማለት ትችላለች። መረጃ ስለሌላችሁ ማለት ነው። በእያንዳንዱ ነገር መንግስት ሊተባበራችሁ የሚችለው በመረጃና በመረጃ ብቻ ነው። ስለዚህ እቃማ ያልተሰራላችሁ እህቶቼ፣ ከዚህ ነገር ተጠንቀቁ። ሌላውና ሁለተኛው ጥያቄ ሀገር ሲገባ 46 ከ46 ኪሎ በታች ቢሆን ከ46 ኪሎ በታች ቢሆን ችግር አለው ወይ የተብሎ የተጠየቀ ጥያቄ አለ። በነገራችን ላይ በቀደሙ ቪዲዮ ላይ አጠቃላይ 50 ኪሎ ብያለሁ እና ለዚህ ስህተት ከሰው ስህተት ከብረት ዝገት አይጠፋም እና አንዳንዶቹ እየሰቃችሁ ነበረ። 46 ኪሎ በአየር ትችላላችሁ። 10 ኪሎ በ በእጃችሁ ትችላላችሁ። አጠቃላይ ስንት ኪሎ ይሆናል ማለት ነው? 56 ኪሎ ይዛችሁ መግባት ትችላላችሁ። ምንም ሆኑ ምንም ሆኑ ወደ ኢትዮጵያ ስትገቡ ሕገ ወጥም ሆኑ ሕጋዊም ሆኑ 46 ኪሎ ኪሎ ይፈቀድላችኋል። እናንተ አየር ትኬት እስከቆረጣችሁ ድረስ ትኬት እስካላችሁ ድረስ ይፈቀድላችኋል ማለት ነው። ሲቀጥል ደግሞ አነሰ አይብዛ እንጂ ማነሱ ችግር የለውም። ቢያንስ ችግር የለውም። አርባ ኪሎ ከሆኑ ለምን አርባ ኪሎ አስር ኪሎ ለምን አይሆኑም? ለምን ነጻሽን አልተዩ? ምን አገባቸው? ምንም የሚመለከታቸው ጉዳይ የለም። ኪሎሽ በዛ ሲበዛ ነው እንጂ መቀጫ የሚኖርብሽ፣ ሲያንስ ሲያንስ ችግር የለብሽም። እቺን ሻንጣሽን እንደዚህ ቦርሳሽን ብቻ ይዘሽ መሄድ ትችያለሽ። ችግር የለም፣ በዚህ በኩል ማለት ነው። እንደውም ጓዝ ቀለለ ነው የሚሉት እነሱ ማለት ነው። ሌላው ደግሞ መዳማች መዳሜ መዳማች መዳሞቻችን የአየር ትኬት የመቁረጥ ግዴታ አለባቸው ወይ? አሁ ግዴታ አለባቸው። የአየር ትኬትሽን የመቁረጥ የመሄጃሽንም የመንጫሽንም የመቁረጥ ግዴታ አለባቸው። ይሄ የእነሱ ግዴታ ነው። ወረቀታችሁ ላይ አለ። ትኬታችሁን ስትመጡ እነሱ ናቸው የሚቆርጡት። ምናልባት ለደላላ ሰጥታችሁ ሊሆን ይችላል፣ ደላላ ቆርጦላችሁ ሊሆን ይችላል። እነሱ ግን ለእናንተ እቃማ ሲልኩ ወደ ኢትዮጵያ፣ ለናንተ ኢቃማ ሲልኩ የትኬትም፣ የእቃማም፣ የመክተብም ሁሉንም ነው የሚከፍሉት። እናንተ ምርመራ ብቻ ነው የምትከፍሉት። ኢትዮጵያ ላይ ግን አብዛኞቻችሁ በዴላላ ተበልታችኋል። 70 ሺህ ብር፣ 80 ሺህ ብር፣ 60 ሺህ ብር፣ 100 ሺህ ብር እየተበላችሁ ነው የምትመጡት ያ ደግሞ ያ ደግሞ ያለ እውቀት ነው እንጂ ስለማታቆኑ ደላሎች የሚበሏችሁ የሚበሏቹ ስለማታቆኑ ደላሎች የሚያጭበረብሯችሁ እንጂ ይሄ የነሱ ግዴታ ነው ትኬታችሁን መንጫችሁንም መሄጃችሁንም ራሳቸው ናቸው የሚችሉት የሚከፍሉት ሲቀጥል ደግሞ መልካም ሰዎች ከሆኑ የአገልግሎት ብራችሁን ይሰጣሉ የአገልግሎት ብራችሁ ማለት እቃ ይገዙላችኋል የምትፈልጉትን ነገር ሻንጣ ያዘጋጁላችኋል። የምትፈልጉትን ልብስ ምናምን እያንዳንዱን ነገር የምትፈልጉትን ነገር ያሟሉላችኋል። ያም የሚሆነው ግን ሁሉም ናቸው አይደለም፣ ሁሉም ናቸው ይህን የሚያደርጉላችሁ አይደለም። አላህ ንጹሕ ልብ የሰጣቸው አላህን የሚፈሩ እች ልጅዩ አገልግላኛለች፣ ሁለት ዓመት አገልግላኛለች። ስለዚህ መልካም ነገር ላደርግላት ይገባል ብለው የሚያስቡ የተባረጉ የተመረቁ ሰዎች ናቸው ይህንን የሚያደርጉት ካለዛ ሌሎችን ሙጅሪሞችን ክፉዎችን አይመለከትም አያደርጉትም ምክንያቱም ልብ ይጠይቃል ይህን ነገር ለማድረግ ልብ ይጠይቃል ገባችሁ ስለዚህ እንደው እኔ በዚህ ሰዓት የአገልግሎ ብር አይደለም የአገልግሎ ብር አይደለም እንደው ደመወዛችሁን በስነ ስርዓት ሳይቆራረጡ ሳይፈላለጡ ተሰጧችሁ ተመስገን ተመስገን ባለው ላይ ጨምርልኝ ተመስገን እያላችሁ ኑሮ ደሞዛችሁን ግን እንዳታጠራቀሙ በተለይ በተለይ ዕቃማ ያልተሰራላችሁ ወቶቼ ደሞዛችሁን እንዳታጠራቀሙ። ሌላ መጠየቅ የምትፈልጉት ጥያቄ ካለ ጠይቁኝ እመልሳለሁ። ሲቀጥል ደግሞ ሌሎች ጥያቄዎች አሉ። የአየር ትኬቱን የአስቸኳይ ዋጋው ስንት እንደሆነ፣ የሳምንት ዋጋው ስንት እንደሆነ፣ የ15 ቀን ዋጋው ስንት እንደሆነ የወር ዋጋው ስንት እንደሆነ ወንድሜን ጠይቄ እመልስላችኋለሁ በዚህ አጋጣሚ ወንድሜ ቆርጣ ትኬት ለእህቴ የሚቆርጥላት እሱ ነው እህቴ ነጋዴ ናት እና ትመላለሳለች ሳውዲ ማለት ነው ትመላለሳለች በዛ በምክንያት ነው ሳውዲ ማን ነው ብርድ ልብስ የውጭ ብርድ ልብሶች እኛ ጋር አሉ በምክንያት ነው እና ነውና ወንድሞች ምናምን ይመላለሳሉ የት ጅዳ ሳውዲ ጅዳ ይመላለሳሉ ይመጣሉ ቃ ይዘው ይገባሉ። ነጋዴዎች ስለሆኑ ያው የነጋዴ ነገር ታውቃላችሁ ማለት ነው እና ያው ብር ተናንተ ተሪያ ተሸቃሉት ላይ ብር እየገዙ ምናምን ይወስዳሉ እና እነሱን ጠይቄ ትክክለኛውን ዋጋ እነግራችኋለሁ ማለት ነው። ሌላው ደግሞ እቃማ እቃማዬ ኤክስፓየርድ ሲያደርግ እንዴት አውቃለሁኝ አገልግሎቱ ሲያልቅ እንዴት አውቃለሁኝ እንዴት ታውቃላችሁ የሚል ቪዲዮ ሰርቻለሁ እንዴት እንደምታውቁ እዛ ጋር ማብራሪያው ስላለ እየገባችሁ እዩ። መልካምነት ለራስ ነው። ለእህቶቻችሁ ጠይቁ። እኔ እዚህ ቪዲዮ ሰራና መተው ይጠይቁኛል፣ መጥተው እንደ አዲስ ይጠይቁኛል። እናንተ ደግሞ ሸር አድርጉላችሁ፣ አይከፈልበትም። መልካምነት ለራስ ነው። ድራማ ወይ ሌላ ሌላ የሚያስገለፍ ምናምን ቢሆን አንደኛ ነን። ሸር ለማድረግ ላይክ ለማድረግ ላይክ አድርጉ፣ ሌሎች እህቶች ጋር እንዲደርስ የትኪት ዋጋ ስንት እንደሆነ በነገው ዕለት በቪዲዮ ትጠብቁኛላችሁ። ቸር ሰንበቱልኝ። እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። ሰላም አለይኩም ወራህመቱላሂ በረካቱ። ባይ ባይ። ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳረሱ።